በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላቸው። ይህ ገብረ መስቀል ሚዲያ ነው። በሳምንት ሁለት ቀን ማክሰኞና አርብ ተከታታይ ስርዓተ ቤተክርስቲያን እየተመማር እንገኛለን። እንማማር እንወቅ። ከብረት ዝገት ከሰው ስተት አይጠፋምና ብናደርገውም ባናደርገውም ብናጠፋም ባናጠፋም ሰዎች ስለሆን፣ ሰው ምን ያስፈልገዋል? ንስሐ ያስፈልገዋል ማለት ነው። የምንለብሳቸው ልብሶች እጥበት ይፈልጋሉ፣ ንጽህና ይፈልጋሉ። የእኛ ሕይወት ደግሞ ከእግዚአብሔር ጋር እንዲኖር በንስሐ ሁልጊዜ መታጠብ አለበት። እንደው መጽሐፍ ቅዱስ ምን ይላል? ልትቆጣ ትችላለህ ግን ከ12 ሰዓት አይለፍ። ምን ማለት ነው? ዛሬ ያንተ ቀን ነው፣ እየዋልክ ነው። ነገ ግን ሌላ ነውና፣ ዛሬ የመዳን ቀን ነው። ዛሬ የመመለስ ቀን ነው። ዛሬ የንስሐ ቀን ነው ይላል። ስለዚህ ንስሐ እንድንገባ እግዚአብሔር ይፈልጋልና፣ ሁላችንም የንስሐ ጊዜ እግዚአብሔር ይስጠን። ምናልባት ዛሬ ያለንበት የንስሐ ዘመን ቢሆንስ? አዎ ምናልባት ዛሬ የቆምንበት እግዚአብሔር ለንስሐ የሰጠን ጊዜ ቢሆን፣ ያን ጊዜ እንዳያልፈንና ጊዜውን እንዳናልፈው እግዚአብሔር አምላክ ሁላችንን የሚጠብቀን። በአጭር አገላለጽ ንስሐ ማለት ነሳ፣ ተጸጸተ መጸጸት መመለስ ራስን መፈለግ ፈልጎ ማግኘት። የት ነው ያለሁት ወድቅ ያለሁ ወይ ምን ላይ አ ተጠራጥሬ ያለሁ ወይ ምኑን ክጃለሁ ወይ ምኑን የካርኩት ብሎ ራስን ፈልጎ ማግኘት ፈልጎ ማግኘት ማለት ነው። ካገኘ ደግሞ ወደ ምንድን ነው? ወደ ንስሐ ራስን አምጥቶ ዳግም ወደዚያ ነገር ላለመመለስ መወሰን ማለት ነው። ወደ ክፉ ስራ፣ ወደ መጥፎ ስራ፣ ወደ ጥርጥር፣ ወደ ተለያየ የወደቅ ነው፣ ትእዛዙን አለማክበር ህጉን ይልቁን መጣስ። አዎ ህጉን ለማክበር ትእዛዙን ለመጠበቅ እራስን ማዘጋጀትና መመለስ ማለት ይህን ነው የሚጠቀው ማለት ነው። እንደውም ንስሐ የግዝ ቃል ነው ይልና፣ ትርጉሙ በሰሩት ኃጢአት፣ የመጸጸት ወደ ገቢር ኃጢአት አለመመለስ ስለዚህ ከልብ መመለስ በኃጢአት መጸጸትና ከኃጢአት ለመጠበቅ ቁርጥ ሀሳብ ማድረግ ንስሐ ይባላል ነው የሚለው። ሰዎች በመሆናችን ምናልባት የሰራኑን ባናውቀው እንኳና መተላለፋችን ባናውቀው ትዕዛዝ መጣሳችን ባናውቀው ህግ ማፍረሳችን ባናውቀው ሰው በመሆናችን ንስሐ ያስፈልጋል፣ ያስፈልጋል። ለልብሶቻችን ንጽህና መጠበቂያ ሳሙናና እዋ እንዳለ ሁሉ የኛ ህይወት የሚጠበቀው በንስሐ ነውና ንስሐ ያስፈልጋል። አሁን ለምሳሌ ዮሐንስ መጥምቅ በማቴዎስ ወንጌል ምዕራፍ ሁለት ላይ መጀመሪያ ከጫካ መጥቶ በ30 ዓመት ከስድስት ወሩ ነሱ፣ እስመ ቀርበት መንግስተ ሰማያት፣ መንግስተ ሰማያት ቀርባለች እና ንስሐ ግቡ ነው ያለው። ተማሩ እኳ አደለም ያለው፣ መጀመሪያ ንስሐ ግቡ ነው። ንስሐ ግቡ እያለ የጠራውን ሰህዝብ ህዝብ ማስተማር ጀመረ፣ ማጥመቅ ጀመረ። የመጀመሪያው ቋንቋን ግን ነሱ ነው ንስሐ ግቡ ነው። ቀጠለ ማን መጣ? ኢየሱስ ክርስቶስ እራሱ መጣ። ምን አለ? ንስሐ ግቡ አለ። ንሳ ከዚያ አጠመቃ፣ ከዚያ አስተማረ። አዎ ለይ ማለት ነው። ከዚያ ሐዋርያትንም ደግሞ ሂዱና በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙር አድርጓቸው። ንሳ እዚህ በሐዋርያት ስራ ምዕራፍ ሁለት ላይም ሐዋርያው ቅዱስ ጴጥሮስ ምንድነው ያለው? ስለ ኢየሱስ ክርስቶስ መከራ መቀበል በሁለት ወንበዴ መካከል ተሰቅሎ በአምስት ሚስማር ተወቅቶ በአንድ ጦር ተወቅቶ ስድስት ሺህ ስድስት መቶ ስድሳ ስድስት ግርፋት ተገርፎ አጥንቱ አዎ ተፍቆ ስጋው አልቆ ደሙ ፈስቶ፣ አዎ ያንን የክርስቶስን ውለታ ወረታውን ከነገራቸው በኋላ ምንናድርግ ብለው ሁሉም አንዱ ነው ሲጠይቁት ነሱ ንስሐ ግቡና ተጠመቁ፣ የእግዚአብሔር አገልጋዮች የእግዚአብሔር ተከታዮቹን ብሎ በአንድ ቀን ከአምስት ሺህ እዚያ ያላነሰ ሚመናንን ያላነሱ ሚመናንን ተከታይ አድርጓል ማለት ነው። ስለዚህ የወንጌል መጀመሪያው ንስሐ ግቡ ነው እና ንስሐ እንድንገባ እግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ስለዚህ ምን ማለት ነው? ንስሐ ከጥንት የመጣ ምስጢርና ስርዓት ነው ይልና አዳም በድሎ ንስሐ ቢገባ ተስፋው ድህነትን ተስፋ ድህነትን አግኝቷል ነው። ምንድን ነበር አዳም ይበድለው ወገብሮ እግዚአብሔር ለአሙን አዳም እግዚአብሔር አዳምን ፈጠረው አዎ ወአንበሮ ውስተ ገነት፣ በገነት አስቀመጠው። አራት መሰረታዊ ስጦታዎችን ሰጥቶታል። የመጀመሪያው ምንድን ነው? ልብስ ነው። ከዚያ ቀጥሎ ደግሞ መጠለያ ነው። ከዚያ ቀጥሎ ደግሞ ምግብ ነው። አራተኛው ኦክሲጅን አየር ነው። ይህንን ሰጠና ሰው አድርጎ በገነት አስቀመጠው። በገነት ካስቀመጠው በኋላ ወተከለ ሰለስተ ጽወት፣ ሶስት እንጨቶችን አመጣና አጠገቡ ተከለ። አንደኛው እፀወይን ነው። በዚህ ጀርባ ያለውን ፍሬ እየገነጠልክ ብላ ነው። አዎ ቀጠለና እፀ በለስ ነው። በለስን ግን እንዳትነካ ትዛዝ ነው፣ እንዳትነካ ሕግ ነው። የሕግ ፍጻሜ ነው። ይህን በበላ ጊዜ የሞት ሞትን ሞት ብቻ አይደለም፣ የሞት ሞትን ትሞታለህ ነው። ገነትን የሚያክል ቦታ፣ እግዚአብሔርን የሚያክል ጌታ ታጣለህ ነው። ሶስተኛው እፀ ሕይወት ነው። እፀ ሕይወትን ግን ጠብቃት፣ ከአንድ ሺህ ዘመን በኋላ በልተህ እንደገና ወደ ወጣትነት ትታደሳለህ ነው ያለው። አዎ ከዚህ በኋላ እግዚአብሔር አዳምናየው ብቻውን ሲሆን እነሆ ባይታውር ሆነ። ሁሉም እየወገን እየወገኑ ሲጫወት አዳም ብቻውን ሲሆን አየና፣ አዳም ብቻዬን ሆንኩኝና ዝ እንኳ አላለውም። እግዚአብሔር አዳምን ፈጠረኝ አላለም ፈጠረው። አዳም ሚስት ስጠኝ አላለውም። ወነቀላ አጽመ በእንተ ሕይወታ ለሔዋ አንድ አጥንት ወሰደና ጎን ማለት ነው። ከጎኑ አንድ አጥንት ወስዶ ሔዋንን ሴት አድርጎ አመጣና ቀርጾ አስተካክሎ ደምግቦ መልካም አድርጎ አመጣና ሰጠው። ዛቲ አጽም ማጽም የተኩነን በሲተ ይቻ አጽም ወይም ይቻጥን ታጥን ተናተና ሚስቴቱን ብሎ የራሱ አደረጋት ይላል ከዚህ በኋላ እንግዲህ ሰባት ዓመት እየተረዳዱ አዎ ኖሩ ማንና ማን አዳም እና ሔዋን ነው በሰባተኛ ዓመት ግን ምንደዛ ሰባቱ ዓመት አለው። አዳም ትእዛዝ እግዚአብሔር ከሰባት ዓመት በኋላ አዳም የእግዚአብሔርን ትእዛዝ ጣሰ ነው የሚለው ምክንያት አለው። የለመጣሱ ምንድን ነው? ከሰው ማነው? ከሰዎችም ከአራዊትም ከእንስሳትም ክፉ ሆኖ የተፈጠረ ሰይጣን መጣና አዳምን ምን ብሉ ምን አትብሎ ተብላችኋል ሲለው፣ አይ እግዚአብሔር ለእኛ የፈቀደውን ሁሉ አድርጎልናል፣ የሚያስፈልገንን ሰጥቶናል ምንም የቀረን ነገር የለም አለው። ወደ ሔዋን ሄደና ምን ብሉ ምን አትብሉ አላችሁ? አይ አንዲት በለስ የምትባል ነገር አትብሉ ብለናል እንጂ ሌላውን ፈቅዶልናል። እሷን ግን ምን እንደሆነ አላውቅም እኖ ከልክሎናል ስትለው፣ ሰይጣንም እሷን በበላችሁ ጊዜማ የሰማይ አንቺ ንግስትም የመሬት ንግሥት ትሆኛለች፣ እንዲሁም ደግሞ እሱም የሰማይ ንጉስ የምድር ንጉስ ይሆናል። በአጭሩ የሰማይና የምድር ለነገስታት ትሆናላችሁ አለና ለሔዋን ሲነግራት፣ ወደ በለሱ ስትመለከት በለሱ ላይኗ ያማረ የሚያስጎመዥ ሆነና ስስታ ማደረጋት ለዚህ ነው። በዚህ በማቴዎስ ወንጌል ምራፍ አራት በሉቃስ ወንጌል ምራፍ አራት ላይ ጌታ ወደ ገዳመ ቆሮንቶስ ገብቶ ዲያብሎስን ድል ያደረገበት አንዱ ስስት ነው ማለት ነው። ስስት ነው ምንድነው? አርስታጣው ሦስቱ አርስታጣው የሚባሉ የኃጢአት ምንጮች የተባሉ እነዚህ ናቸው። ምንድን ያለው ሰይጣን፣ ብትበይማ የሰማይና የምጥር ንግሥት እሱም ንጉሥ ይሆናል ማለት ነው። መብል ነው። መጀመሪያ የመጣው ስስት መጣ ማለት ነው። አየችው። ቀጠለና ንግስና ነው፣ አዎ ትዕቢት ማለት ነው። ከዚያ ቀጠለና ደግሞ ፍቅረ ንዋይ ነው። አሁን ሶስቱም መጣዋል። በአዳምና ወደ አዳምና ወደ ዋን በለስን በላችና አዳምን ስታበላው በደማቸው ተዋሃደ ሰይጣን። ከዚህ በኋላ የለበሱት የጸጋ ልብስ ምን ሆነ? ተገፈፉ። አዳምን ምራቁትን ዋንን ምራቁቷን መታየት አልቻሉ። አዳም ለዋን ቅጠል አገለደመና ለበሳት፣ እሷም ለበሰችው። ጌታ ምንድነው? ወፀዎ እግዚአብሔር ለአቡን አዳም ወይ ቤሎ አይቲ ያለው ከአዳም አዳም ወይ ወዴት ነው አለና እግዚአብሔር ጠራው። ሁላችንንም እግዚአብሔር በፍቅር የጥራ ነው ይመናል። ግን ሲጠራን በእርግጠኝነት ይጠራናል። ግን በለስር ነን ወይ፣ ወይስ ደግሞ ቤተ ክርስቲያን አካባቢ፣ ወይስ ጥርጣሬ፣ ወይስ ወይስ ኃጢአት ወንጀል ውስጥ ወይስ ደግሞ ጾምና ጸሎት፣ ምጽዋትና ምክረካን ውስጥ ነው ያለ ነው። በእግዚአብሔር ፈቃድ ውስጥ እንድንገኝ አምላካችን እግዚአብሔር መልካም ፈቃዱ ይሁንልን። ምንድን ነው የሚለው። ጠራቸው፣ ሲጠራቸው በረሱ ራቁታቸውን ወድቀዋል። አትብሎ ያልኳችሁን በላችሁ አለና አዳም ለምን አደረግከዋ? ነው ሔዋን ናት አለ። ሔዋን ለምን ቆረጥሽ እና በላሽው ለምን በላሽ አላት። እኔ አይደለውም ሰይጣን ነው አለች። ጥያቄው አዳምና ሔዋን ላይ ቆማል። ለበለስ ሰይጣን ወይም ዲያብሎስ ወይም ከይሲ ተጠያቂ አይደለም። ምክንያቱም ይህ ህግ የተሰጣቸው ትእዛዝ የተሰጣቸው ለአዳምና ለሔዋን እንጂ ለሰይጣን አይደለም ማለት ነው። አሁን በዚህ በኋላ ነው እንግዲህ ወደ ምን ገቡ? ወደ ንስሐ ገቡ ነው የሚለው አይደለም። ንሳ ገቡ የመጀመሪያው ንሳ አሁንም በዲያብሎ ተበላሽቶባቸዋል የመጨረሻው ግን አ500 ዘመን ተወለድ ወለተወለተክ ወድቅ ውስጥ መርብከ ወትፌ ዘወከ እንሆ ከሰማይ ሰማይ ወልጅ ከድንግል ማርያም ተወልጅ እንሆ አድንሃለው በመስቀል ተሰቅያለና የንስሐ ዘመን ነው የሰጠው 500 ዘመን የንስሐ ዘመን ያው እሷ አልጨርሰውም በ930 ዓመቱ ነው ያረፈው ዙሮ ዙሮ ግን በአዳም የመጣው ለደቂቃ አዳም ሆኖ 5,50 ዘመን ሊያልቅ 15 ዓመት ሲቀረው እምቤታችን ቅድስት ድንግል ማርያም ተወለደች። ምቤታችን በ15 ዓመቷ መድኃኔ ዓለምን ጸነሰች በ16 ዓመቷ ወለደችው። ድንግል ማርያ የወለደችው መድሃኔ በቀራኒዎ ተሰቅሎ አዳነ ነው። ስለዚህ ማለት መጸጸት መመለስ ነውእና ሁላችንም እንድንመለስ የአምላካችን የዚ መልካም ፈቃዱ የሆንልን። በሌላ መልኩ በዚህ በማቴዎስ ወንጀል ምራፍ ስድስት ላይ አሁን ለምሳሌ ቁጥር 34 ጀምሮ ስንመለከት ሐዋርያትን ሰብስቦ በምሴተ ሐሙስ መንጋው ይበተናል እረኛው ይመታል ብሎ በምሳሌ ነገራቸው፣ ወይም በትርጉም ነገራቸው ሲነግራቸው ምንድን ነው እረኛ የተባለ ራሱ ነው። መንጋ የተባሉ እነሱ ናቸው። እኔ እያዛለሁ፣ እናንተ ትበተናላችሁ ጥላችሁ የተሸሻላችሁ አንድም ሰው አይገኝም ብሎ ሲላቸው ለም ይክህዱ ከኩሎም አንሰ ይክህደከ። በእርግጥ ሌሎቹ ሊክህዱ ይችላሉ፣ እኔ ግን አልክድህም አላደርገውም አለና ቅዱስ ጴጥሮስ። ሰው መናገር ካለበት የራሱን ነው። አዎ ስለ ሰው መናገር አይቻልም። አሁን ጴጥሮስ ምን አለ? እኔ አልክድህም፣ ሌሎቹ ቢክህዱ እንኳለ። ነገር ግን ቢክህዱ ከተባሉት መካከል ያልካደማን አለ። ዮሐንስ ወንጌላዊ ተገኝቷል እስከ መስቀሉ እስከ መጨረሻው ድረስ ከድንግል ማርያም ጋር የተገኘ ጴጥሮስ ግን ምንድነው ሌሎቹ ቢክዱህን ያልክድህም ካለ ብሎ ሲጨርስ፣ አዎ አንተማ ስልሰ ጊዜ ትክህደን ይዘን በለ ይልቁ ዶርሆ ዶሮ ሳይጮህ ሶስት ሶስት ጊዜ ትክደኛለህ አለ። በእውነት ስንት ጊዜ ክደነው ይሆን እግዚአብሔርን እግዚአብሔርን ከመካድ ቤተክርስቲያናችን ከመካድ ቅዱሳንን ከመካድ እግዚአብሔር ሁላችንን ይሰውርን። አገልግሎታችን ከመካድ ህይወታችን ከመካድ ነፍስና ስጋችን ከመካድ እግዚአብሔር አምላክ ይሰውርን። እንደተባለውም የይሁዳ በሰላሳ ብር ተገዝቶ መድኃኒዓለምን መጦ በአይሁድ ጨፈራ ሲያስይዘው፣ ኢየሱስ ክርስቶስ በግርፋት እየተሰቃየ፣ ቅዱስ ጴጥሮስ ምን ያደርግ ነበረ? እነሆ እሳት ይሞቅ ነበረ። አንተ የእሱ ደቀ መዝሙር ነ ሲሉት፣ ሦስት ጊዜ ሁሉ ክዷል። የምትሉትን አላውቀውም፣ የእሱ ደቀ መዝሙር አይደለሁም፣ አላውቀውም እያለ ሲል በሦስተኛው ጊዜ ዶሮ ጮኸ። በዚህም ጊዜ ትዝ አለው ነው የሚለው አዎ ዘንበሬ ዶሮ ቆዶሮ የተባለው ነገር መጣና ትዝ አለው። ትዝ ሲለው ወዲያውኑ ምርር ብሎ አለቀሰና ተመለሰ። እንስሳ ማለት ነው። ምር የት ላይ ነው የወደኩት? ምን ላይ ነው የወደኩት? ማን መሰከረብኝ? አየሁ፣ ዶሮ መሰከረ። አዎ ዶሮ መሰከረ። ወዲያውኑ ሁኑ ምርር ብሎ አልቅሶ፣ ጌታ ወይ ማድረግ የማይገባኝን መሥራት የማይገባኝን ሰርቻለሁና ይቅር በለኝ አለው። መድሃን ያለም ይቀራ ነው። እኔንም እናንተንም እግዚአብሔር አምላክ ይቅር እንዲለን የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። ስለዚህ ሰው ምን መሆን አለበት ማለት ነው፣ እግዚአብሔርን መካድ የለበትም። ከካደ ደግሞ አው ቶሎ በንሳ ምን ሆነ መመለስ አለበት ማለት፣ ይህንን ነው የሚነግረን መጽሐፉ። ሰዎች ሊስቱ ይችላሉ። ምንድን ነው የሚለው? ስጋ መሬት ላይ ወድቆ ሳር አፈር ጠጠር ሳይዝ አይነሳም። የእኛ ምንድነው ማግኘት አነ አንድ የብረት ማግኘት ወደ መሬት ብንጥለው አፈር ይዞ አይነሳም። ይዞ የሚነሳው ምንድን ነው? ብረት ነው፣ ይዞ የሚነሳው ማለት። የእኛ ሰውነትም ኃጢአት ይዞ መነሳት ባሕሪ ስላለው ከዚያ ራሳችን እንድንጠብቅ እግዚአብሔር አመላኩላችንንም ያድርገን። የአምላካችን የዚያድ መልካም ፈቃዱ ይሁንልን። ለዚህም ነው እንግዲህ ይቅር ካለ በኋላ የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ቅዱስ ጴጥሮስን ጠራና ምናለው ነው የሚለን ከሐዋርያት ቅዱስ ጴጥሮስ ምሳሌ ይሆነናል። ሐዋርያው ቅዱስ ጴጥሮስ ጌታችንን ኢየሱስ በተያዘበት ሌሊት ጌታውን አላውቀውም ብሎ ሦስት ጊዜ በካደ ጊዜ ዶሮ ሦስት ጊዜ ጮኸ። እሱም ብሎት ነበረ ዶሮ ሳይጮኸ ሦስት ጊዜ ትክደኛለህ፣ ያለውን የአምላኩን ቃል አስቦ በህሊናው ተወቅሶ መራራ ለቅሶ አለቀሰ። እግዚአብሔር ኢየሱስ ክርስቶስም ንስሐውን አይቶ ኃጢአቱን ይቅር ብሎ በጎቸን ጠብቅ ሲል የሐዋርያቱን ሹመት ሰጠው ይላል። አሁ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ይቅር ካለ በኋላ ጴጥሮስ ትወደኛለህ? ያ ነው። አዎ እወድሃለሁ፣ እንዳይለው ትናንተና አልክድም ብሎ ክዶታል። እንደም ወድሃን ተታውቃለህ አለው። በጎቼን ጠብቅ አለው። ቀጠለና ሁለተኛ ጴጥሮስ ስሞን ወልደዮና አለው ትወደኛለሁ አለው። አሁንም እንደም ወድሃን ተታውቃለህ አለው። ግልገሎችን ጠብቅ አለ። ሶስተኛ ጊዜ ስሞን ወልደዮና ትወደኛለሁ አለው። አሁን ከዚህ በኋላ ምን ጌታ ሆይ እንደምወድሃን ተታውቃለህ አለው። አዎ ጠቦቶችን አሰማራ ግልገሎችን በጎችን ጠብቅ ነው ያለው። አሰማራ ነው ያለው። በጎችን ግልገሎችን አሰማራ ነው ያለው። ጠቦቶችን ጠብቅ ነው ወጣቱም ማለት ነው። ግልገሎች ሕፃናት ናቸው። በጎች አረጋውያን ናቸው። አረጋውያት፣ አረጋውያን ናቸው። እነዚህ ምንድን ነው ያ አሰማራ ነው ያለው። ሕፃናትም ያው እንደምናውቀው ነው። ከሸመገሉ በኋላ ደግሞ እንግዲህ የአሁኑ ያድርገውና ትናንትና ትልልቅ ሰዎች ለምሳሌ አሁን ሕፃናትን ስንመለከት፣ እነዚያ ሶስቱ ወጣቶች በእምነት የበረቱ የጸኑ እንደገና ሽማግሌና አብርሃም ስንመለከት ስለዚህ ህፃናቱንና ትልልቆቹን አሰማራ ነው ያለው። ወጣቱን ግን ምንድን ነው ያለው ጠብቅ ነው ያለው። ጠበቅ አድርገህ ያዝ ነው ያለው። ለምን ወጣቱ አካባቢ ላይ ትልቅ ችግር ስላለ ማለት ነው። ስለዚህ ምን አለ መጨረሻ ላይ በጎችን፣ ጠቦቶችን፣ ግልገሎችን ጠብቅና አሰማራ ብሎ የሐዋርያትን ሹመት ሹሞታል ማለት ነው። በንስሐ መልሶ በንስሐ አክብሮ። ስለዚህ ለዚህ ነው እኮ ንስሐ ለዘ ገብረ ከመዘይ ገብረ ለዘ አበሰ ከመዘይ አበሰ አዎ ንስሐ የሰራውን እንዳልሰራ ያደረገውን እንዳላደረገ የካደውን እንዳልካደ በመጸጸት ስለተመለሰ ራሱን ፈልጎ ስላገኘ አዎ እግዚአብሔር አምላክ ምንድን ነው የሚለው በዚህ በሉቃስ ወንጌል ምዕራፍ 15 ቁጥር 15 ጀምሮ ለአንድ ሰው ሁለት በጎች ማነው ሁለት ልጆች ነበሩት ይላል ሁለት ልጆች ነበሩት። አንደኛው ልጁ አባቴ ወይ ካለህ ከሀብትህ አካፍለኝና ወደ ሌላ ሀገር እጄ ሰርቼ መኖር እፈልጋለሁ። ከአንተ ጋር መኖርና የአንተ ትእዛዝ መሮኛል አለው፣ ነው የሚለው። የሚገርመ ነገር አባቱ ምን አለው፣ ልጅ ሆይ፣ ማን እንደ አባት፣ ማን እንደ እናት፣ ማን እንደ ሀገር፣ ስለዚህ እዚሁ እኛ ጋር ሁን ቢለው፣ ያዲያቋነ ሰይጣን ሳያቀስ ሳይቀር የሚባል ነገር አለና እምቢ አለና ከአባቱ የሚደርሰው የአባቱ ሀብት ነው የእሱ ሀብት አይደለም። ከአባቱ የሚደርሰውን ሰጠውና ሄደ። ሂዶ ከቁማርተኞች ጋር ቁማር ተጫወተ። ከጠጮች ጋር አብሮ ገንዘቡን አባከነ። የያዘውን ብር ጨረሰ። መጨረሻ ላይ ግን የሚበላው አጣ። እሪያ መንገ አየ። ልሂድና ልቀጠርና ልሥራ፣ ከዚያ እበላለዋለ የሚበላው አጣ። የእሪያዎቹን ገፈራ ሊበላ አሰበ ነው የሚ በዚህም ጊዜ በምድረ በዳ ሆኖ በእውነት በአባቴ ቤት አይደለም ልጆቹ ሰራተኞቹ በብት የሚተርፋቸው ስንት ነው፣ ወደ አባቴ ብሄድ አባቴ ይቅር አይለኝም ወይ ብሎ በምድረ በዳ ንስሓ ገባ። ራሱን ፈለገ፣ ራሱን አገኘ። ይሄ ነው ራሳችን ፈልገን የምናገኝበትን እውቀት እግዚአብሔር ያደለን የምናገኝበትን ሌላ እግዚአብሔር ያደለን እንዳለውም፣ ተመልሶ ወደ አባቱ ሲሄድ አባቱ በሩቅ ሆኖ ሲያየው ልጅ ጠፍቶ ነበር ተገይቷል፣ ርቆ ነበር ቀርቧል፣ ወርቆ ነበር ተነስቷል አለና ሙቶ ነበር ሕያው ሆኗል ብሎ በሬ እረዱ ብሎ በሬ አርዶ ደግሶ የጠፋው ልጅ የተገኘ ብሎ ከወገኖቹ ጋር አብሮ ደስታ አድርጓል። የጠፋው ማለት አዳም ነው ማለት ነው። ያ ሰውዬ አረደ የተባለው በሬ ነው መድኃኒዓለም ራሱ ፍሪዳ ሆኖ በቀራንዮ በጉ ሆኖ ሥጋውን ቆርሶ ደሙን አፈሰ ተነሶ ደቂቃ አዳምን አድኗል ማለት ንስሐ ማለት መመለስ ነው። እና ንስሐ ለመግባት የግዴታ ቤተክርስቲያን አይደለም። በምድረ በዳ ሊሆን ይችላል፣ በተራራ ሊሆን ይችላል፣ በመንደር ሊሆን ይችላል። አዎ እነሆ መጀመሪያ ከራስ ከውስጥ ዘንድ ፈቃድ የሰጉለከ ከልብ መመለስ ነው። ንስሐ ማለት ከልብ ከተመለስ ከኋላ ወደ ካህን ትሄዳለህ። በፈቃደ እግዚአብሔር በምክረ ካህን የሚሰጥህ ስርዓተ ቀኖና ስርዓተ ንስሐ ፈጽም አጠናከር በጸሎት ወደ ነበርክ በየት ትመለሳለህ። ከዚያ ምን ይሆናል ማለት ነው። ንስሐ ማለት መጸጸት፣ መመለስ፣ ይቅርታ መጠየቅ። ከጠየቁና ከተመለሱ በኋላ ወደዚያ ቦታ ላይ ላለመመለስ መወሰን፣ ወደ መጥፎ ነገር ማለት ነው። በዚያ ውስጥ ራስን መፈለግና ፈልጎ ማግኘት። ለምሳሌ አንድን ጨምር ልባ አምላክ ዳዊት፣ ልባ አምላክ ዳዊት በአንድ ወቅት ይሄ በመጽሐፈ ሳሙኤል ምዕራፍ 11 12 ላይ የምናየው ነው። በሰገነት ላይ ሆነና ከለታት በአንድ ቀን ወደ መሬት ሲመለከት አንዲት ቆንጆ ሴት አየ ይላል። ብሔርሳቤ ናት። በኋላ የማናት ብሎ ሲጠይቅ የኦርዮ ሚስት ናት። እግዚአብሔር በሶስት ነገር አዝኖበታል ይላሉ መተርጉማን። አንደኛ ከፍልስጤማውያን ጋር ሊዋጉ ሰራዊቶቹ ሲሄድ እሱ ተለይቶ ቀረ። አብሮ ማጽናናት ሲችል ተለይቶ በመቅረቱ እግዚአብሔር ምን አድርጓል ማለት ነው እንዴ መድሃን ያለም እኮ እሱ ሙቶ ነው። ሙቶ ለሃይማኖት ያለው እሱ ተጾሞ ነው። ጾሞ ያለው እሱ ተገርፎ እኮ ነው። ለሃይማኖታችሁ ተገረፎ ያለው እሱ ወርቆ እኮ ነው። እየወደቃችሁ እየተነሳችሁ ሃይማኖታችሁን አክብሮ ያለው ሰርቶ ያሳየ መምህር እኮ ነው። አስተምሮ ነው እንደገና የተማሩት ልጆቹ እንዲፈጽሞ ያደረገ እና ምንድን ነው ዳዊት ሂዱ ብሎ ቀረ። በዚህ ጊዜ ያራዘ ነው። ሁለተኛ በሰገነቱ ነው በኤርስያ መህን አየና የወሬ መሆኗን እያወቀ ከእሷ ጋር ተኛ። በዚህ ጊዜ ያራዘ ነው። አረገዝኩ ብትለው ደግሞ ኦሪዮን አመጣና አስገደለው። በዚህ ነው እንግዲህ ናታን የሚባል ነቢይ ላከና፣ በከተማህ ወንጀል ተፈጽሟል፣ ድሃ ተበድሏል። ምን ትላለህ አለው። ምንድን ነው አለው። ሁለት ሰዎች አሉ በከተማህ አንድ ድሃና አንድ ባይለጸጋ። ባይለጸጋው እንግዳ መጣበት። በቤቱ መቶ በጎች አሉት፣ ከመቶ አንዱ እንዳይወልበት። የድሃው ደግሞ አንዲት በግ አለችው። አንዷን በግ አርዶ ለእንግዳ በላበታ ነው ይህን ያደረገ በከተማ ከተገኘ አለ እነሆ እጥፍ ይመልስ፣ ያም ካልሆነ እስከ አንገቱ ድረስ ጉድጓድ ውስጥ ተቀብሮ ሽከብት ይነዳበታልና። ወሰነ፣ ፈረደ፣ አረጋገጠ፣ ጨረሰ። ናታን ምን አለው? ያ ሰው አንተ ነህ አለው። ያ ሰው አንተ ነህ። ምንድን ነው አለ? አንዲት በግ የተባለችው የሚስት ቤርሳቤ ናት። መቶ የተባሉ ያንተ ቁባቶች፣ ሚስቶች ናቸው። ስለዚህ አአንተም በቤት ቁጭ አድርገህ የወታደሩን ሚስት ደፈርክ። ከዚያ ቀጥሎ እሱም በምድረ በዳ አስገደልከው፣ አንተም ደግሞ ከጦርነቱ ቀረ። በዚህ እግዚአብሔር አዝኖብሃል ሲለው ወበአን ብ የአረሃስኩ ምስካቤ ወታው ከትመአት አይኔ ወበላይ ኮባበኩሎ ሞፃናይቴ በወንድሞች አዎ አካባቢና በወንድሞች ውስጥ ነሆን እኔ አዎ በጣም የቆሸሽኩኝ ነኝና እንሆ አለና አለቀሰ ምርር ብሎ ማለት ነው። ታጸበኒ እምበረድ ወፅ አዱ ታሰማአን ተፍሰይ ተዋሴተ እያለ አዎ ሕፅበኒ ወአንጽሐኒ ማጣት እያለ መዝሙር ሀምሳ ላይ ጸለየ። አዎ እጠበኝ ከበረዶ የበለጠ ነጭ አድርገኝ እጠበኝ እያለ እግዚአብሔር አምላኩን ለመነ። እግዚአብሔር አምላክም ለዳዊት የንስሐ ጊዜ ሰጠው ማለት ነው እና እግዚአብሔር አምላክን ለሁላችንም የንስሐ ጊዜ እንዲሰጠን የአምላካችን እግዚአብሔር መልካም ፈቃዱ ይሆነልን። ስለዚህ ንስሐ ማለት መመለስ፣ መጸጸት ወደ መቀድሞ መልካምነት መመለስ እና ከተመለሱ በኋላ ደግሞ ተመልሶ ያንን ነገር ላለማድረግ መወሰን ማለት ነው እና ጥቅሶች አሉ። እነሱ እናያቸው እና ትምህርታችን እንጨርስ። ምንድን ነው የሚለው ማቴዎስ 26 ቁጥር 69 ላይ እስከ 75 ባለው መጀመሪያ አልከድህም እንዳለ ከዚያ ደግሞ መካዱ ከዚያ ደግሞ መመለሱ በንሳ የቅዱስ ጴጥሮስ ነው ማለት ነው። ሌላው ማቴዎስ 1619 ደግሞ አንተ ኮኮ ዛቲ ኮኮ አንጻ ለቤተክርስቲያን አንተ አለት ነህ በአንተ አለትነት ቤተክርስቲያን እንሰራለውኝ ዋና ቅጸ ሲሆን እኒ ይህ ይልዋ የሲወልደጆችም አይችሏትም ካለ በኋላ አንተ ጴጥሮስ እነሆ በምድር ያሰርከው በሰማይ እየታሰረ ነው፣ በምድር የፈታው በሰማይ እየተፈታ ነው። አንተ ብፁህና አለና የሐዋርያትን ስልጣን ለቅዱስ ጴጥሮስ ሰጦታል ማለት ነው። እንደገና ደግሞ የመጨረሻው የዮሐንስ ወንጌል ምዕራፍ 21 15 እስከ 17 ባለው ደግሞ ግልገሎችን በጎችን አሰማራ፣ ጠቦቶችን ጠብቅ ብሎ ስልጣን ሰጦታል ማለት ነው። ስለዚህ እኔም እናንተም የንስሐ ባለቤት እንድንሆን አምላካችን እግዚአብሔር ሁላችንን የሚርዳን ይመናል። በእውነቱ በዓለም ላይ ያላቸው ኦርቶዶክሳውያን የእግዚአብሔር ልጆች ንስሐ ግቡ፣ ንስሐ ያስፈልጋል። አዎ፣ ሰው ፊቱን ሳይታጠብ ቢወጣ ምን ይሆናል እ ልብሳችን ቆሽሾ ብንለብሰው አጠገባችን የተቀመጡ ሰዎች ከኛ ጋር ይቀመጣሉ ወይ? የቆሸሸ ልብስ ለብሰህ በሰርጉ ቤትም እኮ አይተናል እኮ አይደለ? ማቴዎስ ወንጌል ምዕራፍ 22 ላይ የሰርጉ ባለቤት ወደ ሰርጉ ቤት ሲገባ ከብዙዎቹ አንድ ሰው የቆሸሸ ልብስ የሰርግ ልብስ ያልሆነ የቆሸሸ ልብስ ለብሶ ቢያገኘው ውጣ ነው እኮ ያለው አይደል? ያ ነገር በእኛ ላይ እንዳይመጣ ጥንቃቄ ልናደርግ ያስፈልጋል ማለት ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክና ሸር አድርጉ። ንስሐ እንግባ። ገና ይቀጥላል ትምህርቱ። ንስሐ አው በእውነት የእግዚአብሔርና ሰዎች የሚገናኙበት ድልድይ ነው፣ መሰላል ነው። በእውነት ንስሐ ገብቶ ያልተመለሰ ማን አለ? ስለ ፈቃዱ ከሆነ ማቴዎስ ሰባት ሰባት ላይ ማየት ነው። አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። አንኳኩ ያልተከፈተለት ለምኑ ያልተሰጠው ማነ ይላል። ራይ ሶስት ላይ ደግሞ ምን ይላል? እነሆ በደጅ ቆሜ አንኳኩ አለው። የሚከፍት ቢኖር ወደ ሱ ገባለሁ ከሱ ጋር ምንጀራ በራለሁ ነው የሚለው እና ስለዚህ እና አንኳኳ እግዚአብሔር ይከፍትልናል። ሰው ይቅር ላይል ይችላል፣ እግዚአብሔር ይቅር ተባለቤት ነው። ሰው ከተጸጸተና ከታረቀ በኋላ መልሶ ለነከል የብዬ እንዲህ ብዬ ነው እንጂ ልችላል እግዚአብሔር እንደዚህ አይደለም፣ እንደዚህ አይደለም። የኃጢአት እርሱ የማያስቀምጥ ነው። ይቅር ካለ ይቅር አለ ነው፣ ከማረ ማረ ነው። እና እግዚአብሔር ይቅር ይበለን፣ እግዚአብሔር ይማረን፣ የንስሐ ጊዜ ይስጠን፣ በንስሐ እንመላለስ። ወስብሐት ለእግዚአብሔር።